የተወደዳችሁ ተመልካቾቻችን፣ የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ንጻሬ የሚዲያ ዳሰሳ ሳምንታዊ መርሃ ግብራችን ተጀምሯል። ዛሬ ከሀገር ውስጥ አንድ ርዕሰ ጉዳይ እንደዚሁም ደግሞ ከውጭ ወደ ሰለሞን ደሴቶችና በተጨማሪም ደግሞ ወደ አንጾኪያ ቤተ ክርስቲያን የሚወስደን ዜናዎችን ይዘንላችኋል። እነዚህ ዜናዎች በሳምንቱ በሀገር ውስጥና በዓለም አቀፍ ደረጃ ጭምር ልዩ ትኩረት ሰፊ ዘገባ ያገኙ ዜናዎች ናቸው። አብራችሁን እንድትሆኑ በአክብሮት እንጋብዛለን። የሞቱትን ወገኖቻችንን ነፍሳቸውን በወዳጆቹ በአብርሃም፣ በይስሐቅ፣ በያዕቆብ አጠገብ ያኖረልን።

የተወደዳችሁ ተመልካቾቻችን ንጻሬ የሚዲያ ዳሰሳን ነው እየተከታተላችሁ ያለው። የመጀመሪያው ርዕሳችን ወይም ትኩረታችን የሆነው በአረርቲ ደብረግነት ቅዱስ ማርያም ቤተ ክርስቲያን ላይ ያተኮረ ይሆናል። ያው ሁላችንም ከሰሞኑ እንደተከታተል ነውና እንደምታስታውሱት በሰሜን ሸዋ ሀገረ ስብከት በአረርቲ ደብረግነት ቅዱስ ማርያም ቤተ ክርስቲያን መስከረም 21 ቀን 2018 ዓ ም ለግንባታ የተሰራ ረብራብ እንጨት ተደርምሶ ትልቅ ድንጋጤና ሐዘን መፍጠሩን እናውቃለን። በአደጋው በርካታ ሰዎች ሕይወታቸው አልፏል፣ ብዙዎችም የአካል ጉዳት ደርሶባቸዋል። የደረሰው አደጋ እንደተሰማ ከሀገር ውስጥ በተጨማሪ በዓለም አቀፍ ደረጃ እንደ ቢቢሲ፣ አልጀዚራ ሌሎችም የሚዲያ ተቋማት ጉዳዩንና አደጋውን በተለያየ መልኩ ዘግበውት ነበር። ይህን ለማስጎብኘት ስለሆነ በቃ ያለውን የቀረውን ነገር ምን ጉድለት አለው ብለው ብዙ ህዝብ ስለተጠራ ከከተማ ከየትም ቦታ የተውጣጣ ስለመጣ ይህን ለመጎብኘት ሊወጡ ካለ ስለ ይህን ለመያየት በሚወጡ ሰዓት እንግዲህ የምታዩት እስከዛ ጥግ ድረስ እንጨት ነው። እንደዚህ ይ እንጨት ስለነበረ ይሄ እንጨት አንደኛ ጊዜው ቆይቷል። ጊዜው በመቆየቱ ምክንያት ው እዛ ላይ የወጣን ህዝብ መሸከም አልቻለም። ው ወደቀ

ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት የኢትዮጵያ ሊቀ ጳጳስ ዘአክሱም ወጨጌ ዘመንበረ ተክለ ሃይማኖትን ጨምሮ በመላው ዓለም በሐዋርያዊ አገልግሎት ተሰማርተው የሚገኙ ብፁዓን አባቶች ሀገረ ስብከቶችና የቤተ ክርስቲያናችን መሪዎች በአደጋው መድረስ የተሰማቸውን ጥልቅ ሐዘን ገልጸዋል። በሞት ላለፉት ዘላለማዊ እረፍተ ነፍስን፣ በአካል ለተጎዱት ፍጹም አይፈውስን ለቤተሰቦቻቸውና በአጠቃላይ ለሕዝበ ክርስቲያኑም መጽናናትን ተመኝተዋል። እንደዚሁም ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያ ካቶሊካዊት ቤተ ክርስቲያን ፕሬዚደንት በተጨማሪም የሃይማኖት ተቋማት ጉባኤ ሌሎችም የሀዘን መግለጫ ለቤተ ክርስቲያን ልከዋል። በድንገተኛ አደጋ ላለፉት ለነዚህ ወገኖቻችን ከሰመኑ በመንበረ ጸባዖት ቅድስት ስላሴ ካቴድራል ጸሎተ ፍትሐት ተካሂዶ ነበረ። በጸሎተ ፍትሐቱ ላይ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና ሸገር አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙኃን አገልግሎት ድርጅት የበላይ ኃላፊ እንዲሁም የሰሜንና ምስራቅ አፍሪካ ህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ በርናባስ የዋግ ገምራ ሀገረ ስብከት ሊቀ ጳጳስ ሌሎችም ብፁዓን አባቶች የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስራ ኃላፊዎች ሐዘኑ የደረሰባቸው ቤተሰቦች እንደዚሁም ምእመናንና ምእመናት በጸሎተ ፍትሐቱ ላይ ተገኝተው ሥርዓቱ ተካሂዷል። የምስጋናችን ዋጋ፣ የድካማችን ዋጋ ስጣቸው ተብሎ እንደተጸለየ ሁሉ እነዚህ ወገኖቻችንን የድካማችን ዋጋማ እግዚአብሔር ይሰጣል። አዎ እግዚአብሔር አዎ፣ እስማኮ በመስፈርት ዘይሁብ እግዚአብሔር። አዎ እግዚአብሔር እንደዚህ እንደኛ በመጠን ልክቶ አይደለም ቁጥር ስፍር በሌለው ጸጋው ይሰጣል እና እግዚአብሔርማ ይሰጣል እንጂ እንደየ ዋጋው እንደየ ክብሩ ካልክብሩ ክብሩ ለፀሐይ ካልክብሮ ለከዋክብት እንደየ ማዕረጋቸው እንደየ ደረጃቸው ዋጋን ይሰጣል። ስለዚህ አምላካችንን በእውነት የሞቱትን ወገኖቻችንን አዎ ነፍሳቸውን በወዳጆቹ በአብርሃም በይስሐቅ በያቆብ አጠገብ ያኖረልን። ይህንን ዜና ቀደም ሲል እንዳልነው በሀገር አቀፍ ደረጃም በውጭም በስፋት የተዘገበ ነው። ወደ ውጭው ቀጣዩ ዘገባ ደግሞ እናልፋለን። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቴሌቪዥን እየተላለፈ የሚገኘውን ንጻሬ የሚዲያ ዳሰሳ እየተከታተላችሁ ትገኛላችሁ። ቀጣዩ መልከታችን ደግሞ ወደ ሰለሞን ደሴቶች የሚወስደን ይሆናል። የሰለሞን ደሴቶች ለመጀመሪያ ጊዜ በኦርቶዶክሳዊ ብፁዕ አባት ሐዋርያዊ ጉዞ ተባርካለች። በንጉሥ ሰለሞን ተሰይሞ የሚገኘው የሰለሞን ደሴቶች በደሴቱ የክርስትና ታሪክ ለመጀመሪያ ጊዜ አንድ ሊቀ ጳጳስ ወደ ስፍራው ተጉዘዋል። የግብፅ ኮፕቲክ ኦርቶዶክስ ቤተ ክርስቲያን ሊቀ ጳጳስ ወደ ደሴቲቱ ሐዋርያዊ ጉዞ ማድረጋቸውን ተከትሎ በዛች ደሴት ላይ ትልቅ የምስራችና ደስታ ሆኗል። ብፁዕነታቸው በደሴቲቱ የሚኖሩ ክርስቲያኖችን ባርከዋል። ዝርዝሩን ቀጥሎ እንመለከተዋለን። የሰለሞን ደሴቶች ስድስት ዋና የሚባሉና ከአንድ ሺህ በላይ ትናንሽ ደሴቶች ስብስብ የሆነ በውኃ የተከበበ ሉዓላዊ ግዛት ነው። የኮፕቲክ ኦርቶዶክስ ቤተ ክርስቲያን ከዛሬ ስድስት ዓመት በፊት ወደዚህ ደሴት ካህናትን በመላክ ሐዋርያዊ አገልግሎት ጀምራለች። ቤተ ክርስቲያኒቱ በብዙ አዳዲስ ስፍራዎች በሐዋርያዊ ተልእኮ ወቅት እንደምታደርገው ሁሉ በሰለሞን ደሴቶችም እንዲሁ ኢአማንያንን ማጥመቅ ብቻ ሳይሆን የትምህርት፣ የጤናና የማኅበራዊ ደህንነት አገልግሎቶችን በማስፋፋት ለክርስትናው ማደግና መጠንከር ትልቅ መሰረት ጥላለች። ከደሴቲቱ ነዋሪዎችም ጋር ጥሩ የሚባል ቅርበትና ትስስር ፈጥራለች። በዚህ ሁሉ መሃል ቤተ ክርስቲያኒቱ በሰለሞን ደሴቶች ላለፉት ስድስት ዓመታት በሊቀ ጳጳስ ደረጃ ሐዋርያዊ ጉዞ አልተደረገም ነበር። አሁን ግን በደሴቲቱ ታሪክ ኦርቶዶክሳዊ መሠረት ከተጣለ ለመጀመሪያ ጊዜ ሕዝቡን ለመባረክ ቀዳሚው ሊቀ ጳጳስ ጉዞ አድርገዋል። ሰለሞን ስታርስ የተባለው የደሴቲቱ የዜና ማሰራጫና የኮፕቲክ ቤተ ክርስቲያን የዜና ምንጮች እንደ ጻፉት በኮፕቲክ ቤተ ክርስቲያን ብፁዕ አቡነ ሬዊስ የሜልቦርንና አካባቢው ሀገረ ስብከት ሊቀ ጳጳስ ወደ ደሴቲቱ መዲና ሆኒያራ አቅንተዋል። የሰለሞን ደሴቶች ክርስቲያኖች በሊቀ ጳጳሱ የተደረገውን ጉዞ እጅግ በጉጉት ሲጠብቁት የነበረና ታሪካዊ ብለውታል። ብፁዕነታቸው በዚያች ደሴት ለአንድ ሳምንት በሚኖራቸው ሐዋርያዊ ጉዞ የቤተ ክርስቲያን አገልግሎት ይመራሉ። የደሴቲቱ ተወላጅ ሆነው ለተማሩና ብቁ ለሆኑ አገልጋዮች የክህነት ማዕረግ ይሰጣሉ። አሁን ወደ ሰለሞን ደሴቶች የተጓዙት ብፁዕ አቡነ ሬዊስ ቀደም ሲል በዩናይትድ ስቴትስ በስካንዲኔቪያን አገራትና ፊሊፒንስን ጨምሮ በተለያዩ ቦታዎች በሊቀ ጳጳስነት አገልግለዋል። ብፁዕነታቸው አባታዊ ርኅራዬ፣ ትጋትና መንፈሳዊ ጥበብ የተገለጠበት አገልግሎት ሲሰጡ መቆየታቸውን ስለ እርሳቸው የተጻፈው ታሪካቸው ያስረዳል። የብፁዕነታቸው ጉዞ የኮፕቲክ ኦርቶዶክስ ቤተ ክርስቲያን በሰለሞን ደሴቶችና በአካባቢው ቤተ ክርስቲያኒቱ ተልኳን ይበልጥ እንድታስፋፋ መንገድ ይፈጥራል፣ ለዚህም ውይይት ይደረጋል ይላል ዜናው። ለብፁዕነታቸው ጉዞ የተያዘው መርሃ ግብር እንደሚለው ደግሞ በቆይታቸው ከሀገሪቱ ጠቅላይ ሚኒስትርና በደሴቲቱ ካሉ የሌሎች አብያተ ክርስቲያናት ተቋማት መሪዎች ጋር ጭምር ይነጋገራሉ፣ ይወያያሉ ይላል። በሰለሞን ደሴቶች የኮፕቲክ ቤተ ክርስቲያንን ወክለው ሲመሩ የቆዩት አባ ሙሴ ሚካኤል በበኩላቸው የብፁዕነታቸው ጉዞ እምነትን፣ አንድነትንና በዓለም አቀፉ የኮፕቲክ ኦርቶዶክስ ቤተሰብ ውስጥ ያለውን የጋራ የመተሳሰብ ስሜት የሚያጠናክር በመሆኑ ለአካባቢው ኦርቶዶክሳውያን ታላቅ በረከት ነው ብለዋል። ይህ ለሰለሞን ደሴቶች ኦርቶዶክስ ማህበረሰብ ታሪካዊ፣ አስደሳችና በጉጉት የሚጠበቅ ጉብኝት ነው በዓለም ላይ ካሉት ቀደምት አብያተ ክርስቲያናት አንዷ አለሆነችውና በሁሉም የዓለማችን ክፍሎች በሚባል ደረጃ ለምትገኘው ለኮፕቲክ ቤተ ክርስቲያን ትልቅ የአገልግሎት ምዕራፍ ነው ብለዋል። የተወደዳችሁ ተመልካቾቻችን፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የሚዲያ ዳሰሳችንን እንቀጥለናል። አሁን ደግሞ ወደ አንጾኪያ ኦርቶዶክስ ቤተክርስቲያን እንጓዛለን። ካህናትና ምእመናኑ ትልቅ ሰማዕትነት እየተቀበሉ የሚገኝበት በብዙ ፈተና ውስጥ የወደቀው የሶሪያ አንጾኪያ ቤተክርስቲያን ሲኖዶስ ሰሞኑን ጠቅላላ ጉባኤ አካሂዷል። የቤተክርስቲያኒቱ ቅዱስ ሲኖዶስ የአንጾኪያን ምድር ለቀን ወደ የትም አንሄድም ሲል በሰማዕትነት መጽናቱን አስታውቋል። ይህንን ዘገባ ደግሞ ቀጥሎ እንመለከተዋለን። የአንጾኪያ መንበረ ፓትርያርክ ቅዱስ ሲኖዶስ በአንጾኪያ ምድር እንቀራለን በሚል ጠንካራ መልእክት ተጀምሮ ተጠናቋል። ጉባኤው በብፁዕ ወቅዱስ አቡነ ዮሐንስ ኤክስ መሪነት በእመቤታችን ቅድስት ድንግል ማርያም ገዳብ የአንጾኪያ ቅዱስ ሲኖዶስ ሊቃነ ጳጳሳት በተገኙበት ተካሂዷል። ስብሰባውን የአንጾኪያ ቅዱስ ሲኖዶስ አባቶች በሁከትና ብጥብጥ በተከበበችው ዓለም ቤተ ክርስቲያንና ምዕመናን ከባድ ፈተናዎች ውስጥ መሆናቸውን አስበው ከወጀቡ ለማለፍ መንፈስ ቅዱስ እንዲመራቸው በመማጸን ጸሎት አድርገዋል። ቤተ ክርስቲያንን ወደ ሰላማዊ ማረፊያ ለመምራት ተስፋችንን ለማደስ የሰውን ልጅ ለማገልገልና ስለ ክርስቶስ ለመመስከር መለኮታዊ ጥበብ ይርዳን ብለዋል። ቅዱስ ፓትርያርኩ በመክፈቻ መልእክታቸው በአንጾኪያ አስቸጋሪ ሁኔታዎች ቢኖሩም ፈጣሪ ስብሰባው እንዲሳካ ስላደረገ ምስጋና አቅርበዋል። የጉባኤው ተሳታፊ ብፁዓን አባቶች የቅዱሳን ሐዋርያት ፈለግ ተከትላ በተመሠረተችውና በተቀደሰችው በዚህች አገር በወጀው ውስጥ ሆነንም የቤተ ክርስቲያናችንን ደወል ማሰማት እንቀጥላለን። እኛ አንጾኪያውያን ነን። በአንጾኪያ ምድር በእግዚአብሔር ተስፋዎች ሙሉ በሙሉ በመታመን ጸንተን እንኖራለን ብለዋል። የቅዱስ ሲኖዶሱ ጉባኤ ተሳታፊ አባቶች ባለፈው በደማስቆ ከተማ በቅዱስ ኤልያስ ቤተ ክርስቲያን ላይ በደረሰው አሰቃቂ የቦምብ ጥቃት ለተገደሉ ሰማዕታት ጸሎት አድርገዋል። ፈጣሪ ለሰማዕታቱ ምሕረትን ለቆሰሉትም ፈውስን ብርታትና ትዕግሥትን እንዲሰጣቸው ተመኝተዋል። የተከበራችሁ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን እስካሁን ስትከታተሉት የነበረው ንጻሬ የሚዲያ ዳሰሳ ዝግጅታችንን ነው። የዛሬው አጠቃላይ ቅኝታችን ቀደም ሲል የተከታተላችሁትን ይመስላል። በሚቀጥለው ሳምንት ደግሞ በተመሳሳይ ሰዓት በወቅቱ የሚኖሩትን በዓለምም በሀገርም ደረጃ ትኩረት የሚያገኙ የዜና ጉዳዮችን ቅኝት አድርገን እናጋራችኋለን። ለዛሬው ለነበረን ቆይታ እጅግ አድርገን እናመሰግናለን። አሁንም ቆይታችሁ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ጋር እንዲሆን በአክብሮት እንጋብዛለን። መልካም ጊዜ